የአድዋ ጦርነት አጤ ምኒልክ ከሚለው ከጳውሎስ ኞኞ መጽሐፍ የተወሰደ የአድዋ ጦርነት አምባላጌ በፊታውራሪ ገበየው ተክሌ አበጋዝነት ወይም አዝማችነት የሚመራው የኢትዮጵያ ሰራዊት አምባላጌ ደረሰ ከራስ መንገሻና ከራስ አሉላ ጋር ተጣልተው ለኢጣሊያ ገብተው የነበሩት ራስ ሰብሐት 350 ዘመናዊ ጠመንጃ ከጣሊያ ተቀብለው ፋላጋ ኮረብታ ላይ እንዲሁም የአምባላጌው ጦር አዛዥ ቶዚል ያዟቸው መሽገዋል። በመሃል ፍለጋ ኮረብታ አጠገብ በካፒቴን ኢሴል የሚመራው ጦር አላጌ ላይ በመድፈኛ ጦር አዛዥ በካፒቴን ፐርሲኮ የሚመራው የመድፍ ክፍልና ራሱ የጦር አዛዥ ቶዚሊ ተሰልፈዋል። ካፒቴን አንጌራ አራት መድፎች ያሉበትን ጦሩን ይዞ በጎናቸው ሆኗል። በስተቀኝ በመቶ አለቃ ቮልቲችል የሚመራው ጦር በሱ ጎን ደግሞ ተጎራ ኮረብታ ላይ ከኢትዮጵያ ከርቶ ለኢጣሊያ የገባው ሼክ ጧላ 350 ዘመናዊ የኢጣሊያ ጦር ይዞ መሽጓል። የኢትዮጵያ ጦር አምባላጌ እንደደረሰ ራስ መኮንን ይሄ ነገር አይሆንም። እኔ ነገሩን በሰላም ለመጨረስ በያስጉበት ጊዜ የእናንተ ከዚህ መሰለፍ የእርቁን ድርድር ስለሚያበላሽ ወደ ኋላ ተመለሱ ብለው ህዳር 26 ቀን ለቶዚሊ ደብዳቤ የላኩለት፣ ቶዚሊም ወደ ኋላ መመለስ የማይታሰብ ነው፣ እስከ አሸንጌ ሐይቅ ድረስ እጓዛለሁ፣ ከእናንተ በኩል አንድ ሰው ወደፊት አንድ እርምጃ ቢራመድ ግን ጦርነቱ መከፈቱን ይወቁት ብሎ መለሰላቸው። በዳራ 8 ቀን 1988 ዓ ም ከንጋቱ 12 ሰዓት ተኩል ሲሆን በጣሊያኖች ሰፈር ጠላት ተንቀሳቀሰ የሚል ድምፅ ተሰማ። ቴንቲኒ የመቶ አለቃ ማዜይ የሚያዘው ጦር ተኩስ ከፈተ። የኢትዮጵያ ጦር በስተግራ ቡታ በሚባለው ኮረብታ በኩል ወደፊት ተጠጋ። በቡታ ኮረብታ በኩል የተጠጋውን በራስ ወሌ የሚመራውን የኢትዮጵያን ጦር በራስ ስብሐትና በደጃ ጃል የሚመራው የኢጣሊያ ጦር አራር አምዳለው። በሌላም በኩል በአይሲሊያና በካኖቪት የሚመራው የኢጣሊያ ጦር በኃይል ዋጋ ጀመር። የኢጣሊያ ጦር በመሸገው ምሽግ ውስጥ ሆኖ የኢትዮጵያ ጦር ከኢጣሊያ ምሽግ ድረስ እየሄደ ብዙ ጉዳት አደረሰ። የኢትዮጵያ ጦር ለጠላት አመች የሆነ ቢታኮሰም ጦርነቱ በተጀመረ በሁለት ሰዓት ጊዜ ውስጥ ሁለት የኢጣሊያ መኮንኖች ተገደሉ። በግራ በኩል የኢጣሊያ ጦር አዝማች የነበረው ሚዜ ቆስሎ ወደቀ። የመጀመሪያዋ ጥይት ከተተኮሰች ከሁለት ሰዓት ተኩል በኋላ ማለት ከጧቱ ሶስት ሰዓት ሲሆን ካፒቴን ሪቺ ጦሩን ወደፊት እንዲገፋና ና መቶ አለቃ ማንፍሬዲኒ ደግሞ ያለውን መድፍ ሁሉ እንዲያስተኩስ ቶዘል ያዘዘ። ለአራት ሰዓት ሩብ ጉዳይ ሲሆን የራስ መንገሻና የራስ አሉላ ሰራዊት ቮልቴ ቺሊ ባለበት በኩል እየገፋ ፋ ተጠጋ። የግንባሩ ጦር አዛዥ ቮልቴ ቼሊም በእኛ በኩል ጠላት ገብቷል፣ ያሉትን መድፎች በቂ ስላልሆኑ ተጨማሪ መድፍ በእኛ አቅጣጫ የመጣውን ጠላት ይደብድብልን በማለት ጠቅላይ አምባላጌን ጦር አዛዥ ቶዜሊን ጠየቀ። በጠየቀው መሰረት በፔርሲኮና ባንጌራ የሚመሩት መድፈኛ ብርጌዶች ታዘው አራት ሰዓት ሲሆን በኢትዮጵያ ሰራዊት ላይ በሩቅ የመድፍ ጥይት ያንዘንቡበት ጀመር። ምሽግም ሆነ ዘመናዊ የጦር ትምህርት የሌለው የኢትዮጵያ ወታደር ባለምሽጎቹን ኢጣሊያኖች ከምሽጋቸው ድረስ እየሄደ ባለው አሮጌ ጠመንጃና ጥይት ይቆላው ጀመር። ኢጣሊያኖች የሚቆስሉባቸውን ሰዎች ወደ መቀሌ ማጓዝ ጀመሩ። ቆስለው ወደ መቀሌ ከተወሰዱት ውስጥ አንዱ በጉዳይ ሞልቶዲ ስር ያለው የጥቁር ጦር አዛዥ የነበረው አሊ አጋ መቀሌ እንደደረሰ ጦርነቱ ዋጋ ያለው አይመስለኝም። መድፎቻችን ያለማቋረጥ ይተኩሳሉ በየጊዜው በአንድ አካባቢ ብቻ ቢያንስ አራት አራት የመድፍ ጥይቶች ይወድቃሉ። ጠላቶቻችን ሲወድቁም ሲሞቱም ሲቆስሉም እናያለን። ግን ብዛታቸው ሳይቀንስ እንዳሉ ሆነው ወደፊት በመግፋት ይመጡብናል። እጅግ በጣም ብዙ ናቸው። በዚህ ሁኔታ ጦርነቱን ያለመቀጠሉ የተሻለ ነው። የጠላት ጦር ከግራ እስከ ቀኝ እንደ ቀለበት ከቦናል ብሎ ተናገረ። ከዚህ በኋላ ደጀን የነበረው የአርሞንዲ ጦር ወደፊት እንዲሄድና በአሸጋጋሪ በመድፍ የኢትዮጵያን ሰራዊት እንዲደበድብ ታዘዘ። ከቀኑ አምስት ሰዓት በኋላ ያለው ጊዜ ለኢጣሊያ ሰራዊት እልቂትና የቶዚሊ የጭንቀት ጊዜ ነበር። የጨነቀው ቶዚሊ የአርሞንዲን መድረስ ስለዘገየበት ሌተና ባዛኒን ልኮ አርሞንዲ ቶሎ እንዲደርስለት አደረገ። ያልተነካው የአርሞንዲ ትኩስ ሰራዊትም ስድስት ሰዓት ተኩል ሲሆን ደርሶ የኢትዮጵያን ሰራዊት በተጨማሪ መድፍ መደብደብ ሲጀምር የኢጣሊያ ሰራዊት ትንፋሹ መለስ አለ። የራስ አሉላ ጦር ግን አልበገር ብሎ ሼቅ ጠዋላን ደምስሶ የሼቅ ጦላን ምሽግ ያዘ። የሼቅ ጠዋላ ምሽግ በመያዙ ጉዞም የኢጣሊያኑ ስቃይ የበዛ ሄደ። ወደ መቀሌ የመሸሻ መንገዳቸውም ተዘጋ። ማንፍረንድኒ መድፎቹን በአሸጋጋሪ እየተኮሰ ሽፋን እንዲሰጥ ተደርጎ ኢጣሊያ ከአምባላጌ ወደ መቀሌ መጓዙን ጀመሩ። ዕቃ የተጫኑ በቅሎች፣ የቆሰሉ ሰዎች ሁሉ ከያሉበት ኮረብታ በንፉቅቅ እየወረዱ በካፒቴን ብሩዚና በማንፍሬዲኒ የተኩስ ከለላ መሃል እየሾለኩ ወደ መቀሌ ይጓዙ ጀመር። ኢትዮጵያውያኖችም የሚሸሸውን ሰራዊት እየተከታተሉ ይፈጁት ጀመር። በዚህ የጭንቀት ጊዜ ኢጣሊያኖቹ አንዲት መንገድ ብቻ ክፍት ሆና በማግኘታቸው ወስለኛውም ፈረሱም በቅሎም ጤነኛውም በዚያች መንገድ እየተተረማመሰና እየተጋፋ ሲሸሽ ለኢትዮጵያኖቹ ማነጣጠር የማያስፈልገው ጦርነት ሆነላቸው ሞልቴዶ በሰሉላ እንዳመልጥህ እያሉ በማዘዛቸው ብዙ የጭነት እንስሳዎችና ሰዎች አለቁ፣ ብሎ ሲጽፍ፣ በርክላይ ደግሞ ካምባላጌስ ከመቀሌ ርቀቱ ርቀቱ 35 ማይል ይሆናል፣ የሚሸሸው የኢጣሊያ ሰራዊት መሄጃ መንገድ እያጣ መቀሌ ደረሰው ከስድስት ቀን ጉዞ በኋላ ነው ብሏል። የኢጣሊያ ሰራዊት ሽሽት እንዴት ነበር? የኢጣሊያኑ ጋዜጠኛ መድፈኛ ከነበረው ሞልቴዶ ከጻፈው መጽሐፍ ጥቂት እንስማ። መሐመድ የሚባለው ሱማሌው ወታደሮችን ሲያጫውተኝ ጦርነቱ ተጀመረ። ተኩስ እሰማለሁ፣ ግን የማየው ነገር የለም። ወጥ ቤት ነኝና ቁርስ ለማዘጋጀት ተነስቼ ጉድ ጉድ ስል አምስት ሰዓት ሲሆን መቶ አለቃ ስካላ በበቅሎ ተቀምጦ መጣ። ምን ታደርጋለህ አለኝ። ምግብ አዘጋጃለሁ አልኩት። ተወው፣ ዛሬ ምግብ አንበላም ሁሉም ነገር እዚያው ተወውና በቅሎ ጭነው ከሚሄዱት ሰዎች ጋር ተገናኝ አለ። ተደበላ ልቄ ስንጓዝ ከአንድ ሰርጥ ገባል። እዚያው አበሾቹ በጥይት ተቀበሉ። በየድንጋዩ ኋላ አበሾቹ ተደብቀው ይኖረዋል። ከበላያችን ይተኩሳሉ፣ ከፊታችንም ይተኩሳሉ፣ ከጎናችንም ይተኩሳሉ። መድረሻ ሳጡን። በዚያ ላይ ደግሞ የሚሸሸው የእኛ ወታደር ይገፋናል። በቅሎች እየረገጡን ያልፋሉ ይጋፋሉ በግራም በቀኝም ሬሳና ቁስለኛ ብቻ ተከምሯል። የቆሰሉት ሰዎችን እርዱን እርዱን ይላሉ፣ የሚሰማቸው የለም። በየትም ቦታ በየትም አበሾቹ እየተከታተሉ ይተኩሱብናል። በእነሱም ላይ ቢሆን የእኛ መድፍ ይተኮስባቸዋል። የእኛ መድፍ ተኳሾች ከኔ ጋር ሲሸሹ ሳይ ጊዜ ተስፋ ቆረት፣ መንገዱን ተውኩና ጫካ ውስጥ ገባሁ። አንድ ቦታም ተደብቄ ራሴን አዳም። በጉዞ ላይ የእኛን መኮንኖች አላየሁም። አሁን ከዚህ ከሌሉ ሁሉም ሞተዋል ማለት ነው አለኝ ብሏል ሞልቴዶ። በመጽሐፉ ካወጣቸው አምባላጌ ታሪኮች ሌላው ደግሞ እንዲህ ይላል። ከመቀሌ ምሽጋችን ውስጥ እንዳለው አንድ የቆሰለ ወታደር መጣ። እሱም ሰላም ሌተና አቴ፣ አበሾቹ ደርሰዋል። እነዚህ ኋላ ላይ ናቸው። የአራተኛው ባላቴኒ ወታደሮች በሙሉ ተገደሉ፣ ሁሉም ሞቱ አለኝ። የዚህን ጊዜ ይህንን የሰሙ በምሽጋችን ውስጥ የነበሩ ወታደር ሚስቶች በሙሉ ተሰበሰቡ፣ ጠጉራቸውን ነጩ በእግራቸው መሬቱን ይደበድባሉ። እየጮሁም ማልቀስ ጀመሩ። ሚስቶችም እህቶችም በአንድነት ሆነው ለሞቱት ባሎቻቸውና ወንድሞቻቸው ያለቅሱ ጀመር። የእነሱም ጩኸትና ለቅሶ እኔንም እንባይን አመጣብኝ። በተለይ ባሎቻቸው የሞቱባቸው የሱዳን ሴቶች የበለጠ አዘኑ። ጩኸታቸውም ከሌሎቹ የበለጠ ነበር። የአበሻ ሴቶች የባሎቻቸውን ጠርቡሽ ወይም ባርኔጣ ራሳቸው ላይ እያደረጉ ያለቅሳሉ ብሏል። ሊብሮ ቤርዴ ወይም አረንጓዴ መጽሐፍ፣ የኢጣሊያን መንግሥት ብዙ ሪፖርቶች አውጥቷል። በማንፍሬዲኒ ውስጥ መድፍ ተኳሹ የነበረው አንድ ብሉ ቅባሽ ስለ አምባላጌው ጦርነት የተናገረው ቃልም ከዚህ ውስጥ ታትሞ ወጥቷል። ብሉ ቅባሹ እንዲህ ይላል። ቶዜሊን አይቸዋለሁ። ከእኛ ጋር ይሸሽ ነበር። ከጥይት ያስጥለው ይመስል እጁን ለመከላከያ ራሱ ላይ አድርጎ ቀስ እያለ በዚያች ጠባብ መንገድ ሲያልፍ አይቸዋለሁ። አብሮት ከነበሩት መኳንንቶች መሃል አንጌራ ፔርሲኮ፣ ቦድሬሮ፣ ፒጫላ እና ሌሎች ታማኝ መኮንኖችም አብረውት ይሸሹ ነበር። ተኩሱ ግን ይተኮስባቸዋል። መጀመሪያ አንገራ ወደቀ። ቀጥሎም ፔርሲኮ ወደቀ። እንደ ምንም ከዚያም ጭንቀት ወጥተን አንጣሎ መንገድ ስንደርስ ቶዜሊ ቦድሬሮን ጠራና፣ እባክን የምትችል ከሆነ አርሞንዲየት እንደደረሰ ፈልገዋለሁ። ቦድሬሮም ሰምቶ እንዳልሰማ ነፍሱን ለማዳን ወደፊት ጉዞውን ቀጠለ። አሁን እነሱ ያሉት ቤት ማርያም ናቸው። ቶዜሊ በጣም ደክሞ ምንም መነቃነቅ አይችልም። ቦድሬሮም አልታዘዝ ብሏል። ቶዜሊን ትሄድ እንደሆነ ተነስ እንሂድ ቢለው ቶዜሊ ሲ መልስ ከዚህ ቦታ አንድ እርምጃ መራመድ አልችልም። ከእንዲህ አይነቱ ጉዞ መሞቴን መርጣለው። ዞር በልልኝ አበሾቹ መጥተው ይግደሉኝ ብሎ ግንባሩን ለአበሾቹ ማነጣጠሪያ መችቶት ተቀመጠ ይላል አንዳንድ ጸሐፊዎች። ቶዜሊ በዚያች ቦታ ተገደለ ሲሉ፣ አንዳንዶቹ ደግሞ ከሌላ ቦታ ነው ይላል። የአምባላጌው ጦርነት ተፈጸመ። በአምባላጌው ጦርነት 1300 የኢጣሊያን ጥቁር ወታደር ሃያ የጦር መኮንኖች መገደላቸውን ራሳቸው ኢጣሊያኖች አምነዋል። አምባላጌ መሽጎ የነበረው ጠቅላላው የኢጣሊያ ጦር ተበትኖ ከሞት የተረፈው ከ15 ቀናት በኋላ መቀሌ ላይ ተሰበሰበ። መቀሌ ላይ ከተሰበሰበው መሃልም አንዳንዱ በሰይፍ ራሱ የተገመሰ ትከሻው የተቆረጠ ነው። አንዳንዱ በጥይት የቆሰለ ነው። እንደነኚህ አይነቶቹ ተርፏል የሚባል ከሆነ ከጠቅላላዎቹ መድፈኞች የተረፉት ሰላሳ አምስት ሰዎች ብቻ ናቸው። በቶዚሊ ስር ይመራ ከነበረው ከአራተኛው ብርጌድ 579 ሰዎች ብቻ ሕይወታቸውን አድነዋል። ከነኚህም ውስጥ ሀያዎቹ ቁስለኞች ናቸው። ሲዘምቱ ግን ከሺህ በላይ ነበሩ። ከአበሾቹም ቢሆን ሦስት ሺህ ያህል ሰዎች እንደሞቱ ይገመታል ሲል በርክ ላይ ጽፏል። የአምባላጌ ጦርነት በተፈጸመ ጊዜ ምኒሊክ ገና በጉዞ ላይ ስለነበሩ ጉሊማ ላይ ሰፍረው ነበር። አላጌ ከጦር ሜዳ የነበረ የራስ መንገሻ መልእክተኛ ደብዳቤ ይዞ መጣ። መልእክተኛውም ደብዳቤውን ይዞ ደንጉሥ ነገሥቱ ድንኳን ገባ፣ ወሬውንም ተናገረ። ቃሉም ይህ ነው። ሰው የመድፉንም የነጥፉንም ተኩስ ቁም ነገር አላለው። እጅ ለእጅ ተያይዘው መጥቶ እጹብ ድንቅ ተብሎ የተመሰገነ ውጊያ ተዋግቶ ድል አድርጎ ፈጀው። ፊታውራሪ ገበየው ግን ታሞ ሰንብቶ ነበርና በበቅሎ ተቀምጦ መሳሪያ ሳይይዝ ዘንግ ብቻ ይዞ አይዞ አይርም ያለቀብ በጎራዴ በለው እያለ ሲዋጋ ዋለ። ለጦሩም ሹም ሆኖ የመጣው ማጆር ቶዞ ሮቦሊ የሚባለው የጣሊያ ሹም ከዚያው ከጦሩ ላይ ሞተ። እሱ ግን እሸሻለሁ ብሎ መንገድ ጀምሮ ነበር። የኢትዮጵያ ሰው ፈጣን ነውና ለማምለጥ አልተቻለውም ብሎ መልእክተኛው ተናገረ በማለት ጸሐፊ ትእዛዝ ገብረስላሴ ጽፈዋል። እዚህ ላይ አንድ ነገር ለመጨመር የአድዋ ጦርነት የተካሄደው በገናና በሁዳዴ ጾም ጊዜ ነው። ክርስቲያኑ ዘማች በዚያን ጊዜ እንደነበረው አጿጿም ራቱን በልቶ እስከሚቀጥለው ጀንበር መጥለቅ ድረስ ምንም አይቀምስም፣ ዋ እንኳን አይጠጣም ነበር። ይህንን የተገነዘቡት አጤ ሚኒሊክ ጳጳሱን አቡነ ማቴዎስን ጦርነት ላይ መሆናችንን ያውቃሉ ሰራዊቱ በጦርነቱም በጦሙም ተደራራቢ ጉዳት እንዳይደርስበት ያገኘውን እየበላ እንዲዋጋ ይፍቱት፣ ቢያስፈልግ ከጦርነት መልስ ይጾማል ቢሏቸው፣ አቡኑ ግብፃዊ ነበሩና የኢትዮጵያ ጉዳይ ጉዳያቸው ስላልሆነ አልፈታም ብለው እምቢ አሉ። ምኒልክም በዚያ አዘኑ። እግዚአብሔር የዋህ አምላክ ይርዳው አሏቸው። አቡኑ ድል ካደረገው ጋር ነዋሪ በመሆናቸው ያለበለዚያም በክብር ወደ አገራቸው የሚመለሱ ስለሆኑ የኢትዮጵያ ውድቀትም ሆነ እድገት ለሳቸው የሚያመጣው ለውጣን ነበር። ደግሞ በጦርነት ጊዜ ሕዝቡ እንዳይጾም የሚታወጅለት አዲስ ነገር ሳይሆን የተለመደ ነበር። ለምሳሌ ግራኝ መሐመድ የተነሳ ጊዜ የአጤ ገላውዲዮስ ሲዋጉ ጊዜው የሁዳዴ ጾም ስለነበር ጾሙ በአዋጅ ተሽሯል። አድማጮቼ ስለ አምባላጌ ጦርነት ካነበብኩት ከሌላ መጽሐፍ ጥቂት ቀንጭ ጨባ ርጌ ላቅርብላችሁ። ታዋቂው የታሪክ ጸሐፊ ስርግው ሀብለ ስላሴ ዳግማዊ ሚኒሊክ የአዲሱ ስልጣኔ መስራች ብለው ከጻፉት መጽሐፍ ውስጥ ስለ አምባላጌ ጦርነት የጻፉትን አነብላችኋለሁ። ለሌሎች ክፍለ ሀገሮች በየአቅራቢያቸው እንዲከቱ ትዕዛዝ ተላልፏል። እርሱም ጥቂት ቆይቶ ተንቀሳቀሰና ወረይሉ ደረሰ። እዚህ ሆኖ ነበር የአምባላጌውን ድል የሰማው። ነገርን ትንቢት ይቀድመዋል እንደሚባለው ስለሚመጣው ጦርነት የሚነገረው ክፉ አልነበረም። በኢትዮጵያ እረኛ ባረፍ ከብት ሲያግድ ምን ብሎ እንደሚዘፍን ይደመጥ ነበር በዚያን ዓመት ይዘፍን የነበረው በየካቲት እንበልን ክትንክት፣ በመጋቢት ቤታችን ክትት። የጠላትን ጠቅላላ አቋም ለመገመት እንዲቻል ህዳር 25 ቀን 1888 ዓ ም በፊታውራሪ ገበየው የሚመራው ቁጥር አንድ ሺህ ሁለት መቶ የሚደርስ ግብረ ኃይል የአምባላጌን ዙሪያ መርምሮ እንዲመለስ ታዘዘ። ጦርነት ግን እንዳይገጥም ተከልክሎ ነበር። ሊነጋጋ ሲል ግብረ ኃይሉ ተንቀሳቅሶ ከአምባው ተጠጋ። የዚያን ጊዜ ከኢጣሊያ ቃፊሮች ጋር ተገናኘና ተኩስ ተለዋወጡ። በሙሉ አምባው ላይ የነበረው የኢጣሊያ ጦር ለውጊያ ተንቀሳቀሰ። የገበየው ጦር አምባውን ለመውጣት በሚሞክርበት ከላይ ወደ ታች የኢጣሊያ ጦር ያጠቃ ጀመር። የኢትዮጵያ ወታደር የፊቱ ጓደኛው ሲወድቅ እሱም እስኪወድቅ ድረስ ወደ ፊት እንጂ ወደ ኋላ አላለም። ሁናቴው ሲታይ የፊት መንገድ ብቻ እንጂ የኋላ መንገድ የሌለ ነበር የመሰለው። በእንዲህ አይነት ሁናቴ ኢትዮጵያውያኑ ከአምባው አናት ደርሰው የጨበጣ ውጊያ ጀመሩ። በዚህም ደህና እየቀናቸው ሄደ። ቶዞሊ ከውጊያ ወዲያ እየተዘዋወረ በሚያዋጋበት ጊዜ ድንገት ፊት አውራሪ አባ ውርጂ ከሚባል የራስ መኮንን ሰው ጋር ተገናኙ። ሽጉጡን እስኪያወጣ ድረስ አባ ውርጂ ጊዜ አልሰጠውም፣ ትግል ገጠመው። ተያይዘው ገደል ገቡና የሁለቱም የሕይወት ፍጻሜ ሆነ። ለዚህም እንዲህ ተብሎ ተገጠመ። ጀነራል ባህር ማጆር ቶዞሌ ማን ይነካዋል ያለ ፈጣሪ፣ ከደል ሰደደው አንድ ፊታውራሪ። ይህንን ታሪካዊ ዝርዝር ሁናቴ ያላወቀ ወይም ያላወቀች የቶዞሊን መሞት ብቻ የሰማ ወይም የሰማች ጦርነት ላይ ሰው የሚሞተው በጥይት መሆኑን ከግምት በማስገባት የሚከተለውን ግጥም ትቶልናል ወይም ትታልናለች። አላጌ በሩ ላይ ሲወድቅ ማጆር፣ እንደ ግራኝ ሁሉ በሰባት አረር አላጌ ላይ ከፊት አውራሪ አባ ውርጅ በቀር ሌላ የሞተ ጀግና የጦር መሪ አለ። እርሱም ጊድን ገብሬ የሚባል የላስታና የዋግ የጦር መሪ ነበር። እህቱም ጥይት በቀሚሷ ጫፍ እየቋጠረች ስታቀብል አብራሞታለች። እነዚህ ሁለት ሰዎች ሕይወታቸውን ለወገን ክብር ሲሉ የሰው እንዲ ተብለው ተሞግሰዋል። ወፍጮ ቢወቅሩ ታይለሰልስም በጊድን መንደር ማንም አይደርስም። ድንጋይ ቢቀብሩ ታይበሰብስም ጊድን ገብሬ አይመለስም። ጊድን ገብሬ ሞተ በድንገት ታሽከሮቹ ሳይሰናበት። የጊድን ነገር አይተኛው በውን ጦር መጣ ቢሉት ይነሳል አሁን፣ ግድም ገብሬ የሜዳ ዝሆን። ፈረሱን ጫኑት ይነሳ እንደሆን፣ አልሞተም ዛሬ ይጋልብ ከሜዳ አኮላኩሎ። የገደናዳ ግድም ገብሬ የባህር አዞ፣ አሁን ይደርሳል ጥይቱን መዞ። ግድም ገብሬ ጥቁር አንበሳ፣ የላስታውጋት የዋግነ ቀርሳ የጊድር እህት ምጥን ወይዘሮ ጥይት አቀባይ እንዳመልማሉ ያላጌ የገፈቱ ድል ቀማሽ ፊት አውራሪ ገበየሁ ነበር በዕለቱ ታሞ ስለነበር ነበር ዱላ እየተመረኮዘ ነበር ገደሉን የወጣው። ግን ይውናቴው ድል ከመቀዳጀት አልከለከለውም። ስሙን ትንሹም ትልቁም ወዲያው አወቀውና እንዲህል ነበር ገበየው ጎበዛየው አንዳንዱ ደግሞ ይህንኑ ጥቂት ለውጥ አድርጎ እንዲህ ይል ነበር፤ ከነፍጥ ጎበዛየው፣ ከጀግና ገበየው። ገጣሚም የገበየውን አስተዋጽኦ እንዲህ ሲል አሞግሶታል፤ የንጉሥ ፊት አውራሪ የጎራዴው ገበየው፣ አላጌ በሩ ላይ ማልዶ ቢገጥማቸው፣ ለምሳም አልበቁት ቁርስ አደረጋቸው። በዚያኑ ጊዜ ጀነራል አሪሞንዶኒ የሚባለው ኢጣሊያዊ የጦር አዛዥ አምስት ሺህ ወታደር አስከትሎ ስምንት መድፎች ጭኖ አላጌ የነበረውን የኢጣሊያ ጦር ለመርዳት ወደ ስፍራው እየተቃረበ ነበር። አዲራቅ ከሚባል ቦታ ሲደርስ የተኩስ ድምፅ ሰማ። ወዲያው ወታደሩን ለውጊያ ስፍራ ስፍራ ሲዞ መድፎቹን አልሞ ይጠባበቅ ጀመር። ብዙም ሳይቆይ ኢትዮጵያውያኑ አባራሪ፣ ጣሊያኖቹ ተባራሪ ሆነው አዲራቅ ሲደርሱ በተከፈተው ተኩስ አስራአምስቱ የኢጣሊያ ወታደሮች ወደቁ። የአርሞንዲ ፈረስም በጥይት ተመትቶ ወደቀ። ጥይቱ የታለመው በአርሞንዲ ላይ ነበር። አርሞ እንዲነገሩ ከአቅሙ በላይ መሆኑን ስለተረዳ ወታደሩ እንዲሸሽ ትእዛዝ ሰጠ ጊዜው መሸና ለአባራሪ ያልመቻለ እንጂ ከዚህ የበለጠ ለማድረግ ይቻል ነበር ጋሊያኑን መቀሌ ምሽግ ትቶ እርሱ አዲግራት ዘለቀ እንዲቀኑ በድል ከተሟሸ በኋላ አሸናፊው የወይራ ጉንጉን አይደለም የጠበቀው ለእጆቹ ሰንሰለት እንጂ ገበየው ትእዛዝ አላከበርክም ተብሎ ሰንሰለት ጠለቀለት ደግነቱ በዚሁ ናቴ ብዙም አልቆየም። ጥቂት ቆይቶ ሰንሰለቱ ወለቀለት። ይህ ያልተጠበቀ አጋጣሚ ከፍተኛ ስሜቱን አላቀዘቀዘበትም። ወደፊት እንደምናየው የሀገር ፍቅሩን በደሙ ጠብታ አቅልሞታል። የአምባላጌ ውጊያ በኢትዮጵያውያን አሸናፊነት ከተደመደመ በኋላ ወደ መቀሌ አመሩ። በዚያን ጊዜ የአጼ ምኒልክ ጦር ትግሬ ደርሷል። በሻለቃ ጋሊያኖ የሚመራ 1300 የኢጣሊያ ጦር እንዳ ኢየሱስ ኮረብታ ላይ መቀለያ አጠገብ መሽጎ ተቀምጦ ነበር። እዚያ ኢየሱስ ቤተ ክርስቲያን ነበር። ያንን የተቀደሰ መካን ኢጣሊያን ወደ ምሽግነት ስለለወጠው እንዲህ ተባለ። እንዳ ኢየሱስን ጠላታ አረከሰው፣ እባክህ ገበየው ግባና ቀድሰው።